የሚያሳዝነኝ ነገር ቤተሰብ ከሀይሚ ውስጥ በጣም በጣም በጣም ውስጥ የሚበላኝ ከሀይሚ ውስጥ በጣም የዋ ሀገር አለ። የሚያስጠላው ነገር ምንድን ነው? ብሩኬን አሞት ነው የጠፋው። ጨጓራውን በጣም አሞት አለ። ይሄ ቅንቅናም ቅሌታም ማለት ነው ቤተሰብ። ይሄ ቅንቅናም ቅሌታም ዳኒ የሚባል ሰውዬ ማለት ነው እንዴ ሀይሚ እኮ እንደምትፈልገው ነገር እኮ ነው ሲያወራ የነበረው። እሷ ልክ ሶሲን ፈርታ፣ በቃ ሶሲን ፈርታ ግን እሱን ልቧ እየፈለገ ይሄ እኮ ነው እያሰበ ያለው። እንዴ ምን አይነት ቅሌት! አሁን ምን አይነት ቅሌት ውስጥ ነው እየገባ ያለው ዳኒ? ምንድን ነው እየሰራ ያለው? ምንድን ነው አንተ ሀሳብህ ከሀይሚ ምንድን ነው ችግር? እኔ በጣም የሚያሳዝነኝ ነገር ቤተሰብ ከሀይሚ ውስጥ በጣም በጣም በጣም ውስጥ የሚበላኝ ከሀይሚ ውስጥ በጣም የዋህና ምስኪን ነች። ማንኛውም ሰው ሲጠራት አቤት ብላ መምጣት እሷ አሁን እነሱ ሲጠሯት መምጣት ጭራሽ የለባትም ጭራሽ የለባትም። አይም የኔ ምስኪን የኔ የዋህ እኔ እንዳንች አይነት የዋህ ሰው አላየውም። እግዚአብሔርም ነው የምላቸው የሰው አክባሪ የኔ አክባሪ የኔ ቆንጆ የኔ ልዕልት እውነት ዛሬ ያሳየሹ ክብር፣ ዛሬ ያሳየሹ ጸባይ፣ ዛሬ ያሳየሹ ንግግርሽ በጣም በጣም አንጀት የሚበላ ነው። እግዚአብሔርን የዋህ ነሽ። በቃ ምንም ቢያደርጉሽ ምንም በይቅርታ የምታልፊ ልብ አለሽ። ለብሩኬም ይሄን ነገር በቃ እንድትረጁ ነው የምንፈልገው እኛ እና ቤተሰብ። ትንሽ የሚያስጠላ ነገር አለ። የሚያስጠላው ነገር ምንድን ነው? ብሩኬን አሞት ነው የጠፋው። ጨጓራውን በጣም አሞታል ነው ያሉኝ። ለዛ ነው ብሮኬ ይሄን ሁለት ቀን ያልመጣው፣ ጭቅጭቁም ስላስጠላው ጨጓራው ያው ታቃላችሁ። ብሮኬ ጨጓራው ሲነሳበት በጣም ነው የሚያመው ነው ያሉኝ። ጨጓራውን ስላመመው ሆስፒታል ነበር ዛሬ ታክሞ ነው ወደ ቤት ሄደው ነው ያሉኝ። እንግዲህ እያቸው አይደለ ጭቅጭቅ ምናምን ሁሉ ነገር በሽታ ነው የሚያመጣው። እውነቴን ነው የምናገረው ጭቅጭቅ በሽታን ነው የሚያመጣው። ስለዚህ ቡራ ከጭቅጭቁ ነገር ሁሉ ወጥቷል። አሁን ሃይሜ ሲጠሯት አቤት ብላ መሄድ የለባትም ከዚህ በኋላ ከነሱ ሁለቱ ጋር መሄድ የለባትም። እና ዳኒ በጣም በቃ እሱ በቃ እንደሚያፈቅ እንደምታፈቅረው እንደምትወደው እና ምንም ነገር የለኝም እንዲ። አንተ ፈረንጂ ፈረንጂ ሰው ከማይፈልገው ሰው ጋር እንዲ ነሞ የምትችለው አንተ እንዴ፣ ምንድን ነው ችግር ደግሞ እኮን ያናድሬ ምንድን ነው እሱ? የለም ብለሽ ጥሪያት ሲላት እሱ የለም ብላ ስጠራት ለምን እንዴ ለምን ተዋሻለሽ? ለምን ሃይሜን እንደዚ ነገር ውስጥ ትከቻታለሽ? በቃ ሶሲ ተዋት፣ በቃ ተፋቷት ልጅቷን፣ በእናታችሁ ህይወቷን ትኑርበት። በቃ ተዋት። ይኸው ብሩኬን ታመመላችሁ፣ ደስ ይበላችሁ። ይሄው በእናንተ ጭቅንጭቅ፣ በእናንተ እንትርቅ ይኸው ልጁ ታመመላችሁ። ምን ያደርጋችሁ ከዚህ በላይ እንዴ? ቤተሰብ ምንድን ነው? ምን ምን እየሆኑ ነው ያሉት እነዚህ? ይሄ ሰውዬ ግን ጤነኛ ነው ብላችሁ ታስባላችሁ? ጤነኛ ነው ወይ? ዳኒ የሚባል ሰውዬ ጤነኛ ነው ወይ? ደግሞ እኮ እንዴት የሚናገራት? ደግሞ ምንድ ነው የሚላት መሰላችሁ? ሶሴን ከአቦርድ ስትለብሺ አስተሳሰብሽ ሁልቆት ተቀየረ፣ ፊልም ሰሪ መሰልሽ፣ እንዲህ አላት። ትላንት ደግሞ ምን አላ መሰለች? ከአቦርድ ስትለብሺ ገዳይ ይመስልሻል፣ ገዳይ ነኝ ብለሽ አስበሽ ነው፣ እንዲህ አላት። ይሄ ልጅ እውነት ማርያምን፣ ጤነኛ አይመስለኝም። ቤተሰብ ጤነኛ አይመስለኝም። ሀይሚ ሀይሚ ሀይሚ፣ ኧረ ሀይሚን ጦስ ዝላ ገደል ግባ፣ በእናትህ የሆንክ ጥንቸል ነገር ዲ ተባላቸው በቃ ልጆቹን ቤተሰብ ማርያምን ነው የምላችሁ፣ ከአሁን በኋላ ሀይሚስ ስትጠራ መምጣት የለባትም ማንኛውም ሰው ሶሲን ብጠራትም፣ ይሄ ዳኒ የሚባለውም ከአሁን በኋላ በቃ ከእነሱ መራቅ ነው ያለባት። እሷን ለማጥቃት እሷን የሆን ነገር ለማድረግ እየፈለገ ነው ዳኒ። እናንተ አልገባችሁም? ዳኒ በጣም እንትን ነው። ደግሞ ምን አለ ዛሬ ፑቲን ፑቲን ቢመጣ ትራምፕ ቢመጣ ማንንም አልፈራም ብሏል። ሆይ ጉድ! ማነው እባክህ እንደዚህ የልብ ልብ የሰጠ ማን ነው፣ ማን ነው እንደዚህ ለአንተ ልብ ልብ ሊስጥክ የቻለው? ምን አይነት ድፍረት ነው በእናት ከሀይሚ ጋር አለ ነገር እንዴ ሃይሜ እንደማትፈልግ ነገረች። እች ሀይሚ እኮ ተረዳች። በጣም ነው ሀይሚ ያሳዘነች። ዛሬ ምን ላይ መሰላችሁ? እሷ ጥላት ጥላቸው ስትሄዱ ሁሉ ጣ ከሷ በኋላ እሷን ለመያዝ እኮ ነው የኔ እናት ልተባብላት። ይሄኔ ለሷ ምን እንደቆፈረችላት እኮ አታቅም። የኔ ፍቅር የኔ ምስኪን የኔ ውዷ ማርያምን ጸባዩዋ ስነ ስርዓቷ፣ ይሄን ጸባይሽን ሽን እኮ ነው። ባለፈው እኮ እኛ እንደዚህ ነው የምናቅሽው እኮ ያኔ እኮ ሚዬ፣ ይሄን ጸባይ እኮ ነው። ይሄ ውብ የመሰለ ጸባይሽን፣ ይሄ ውብ የመሰለ ዝምተኛሽን ሽን፣ ይሄ ውብ የመሰለ ሳቂታሽን እኔ ናፈቀን። ሳቂታሽ ናፍቆናል፣ በቃ ይሄ ምርጥ ጸባይሽ ናፍቆናል። ከንጉሱ ጋር መቼ አብራችሁ እንደምትመጡ ነው በቃ። ንጉስና ንግስቲቱ አብሮ የሚመጡበት ቀን ነው እኛ የናፈቀን። ያ ቀልድ ያ ጸጉር ሲነካካ ተወይ ሲባል አንዴ ጉንጭ ሲሳም አንዴ ሲታቀፍ አንዴ ምን ሲባል ይሄ ነው እኛ የናፈቀን። ይሄ ነው እናንተ መቼም እንደማትለያዩ እናቃለን። አብራችሁ እንደምትበጡ እናቃለን። ግን በቃ በጣም ናፍቃችሁናል። አይሚዬም ቡሩኬም እባካችሁ ይሄን ቪዲዮ ላይክ ላይክ እያደረጋችሁ ላይ የሚያደርሱልኝ በእናትሽ በቃ ናፍቃችሁናል። ከቡሩኬ ጋር እንድትመጡ እንፈልጋለን። ያ በቃ ያ የመሰለ ፍቅር እኛ አፋችንን ከፍተን ስሜታዊ የሆነ የምናያችሁ ያ የሚያምረው ፍቅራችሁ ናፍቆናል። በቃ እንድትመጡልን እንፈልጋለን። እባካቸውን አይሚዬም፣ ብሩኬም በእናታችሁ ይህን ቪዲዮ በደንብ አርጋችሁ ላይክ እያደረጋችሁ ማድረስ አለባችሁ። እየቆራረጣችሁ ለሀይሚ ማርያምን ነው የምላችሁ። እና ዳኒ ከዚህ በኋላ አንተ ሻጥረኛ፣ አንተ ሻጥረኛ ምንም የትም የምትደርሰው ነገር የለም፣ የትም አትደርሳትም። ሀይሚን በጭራሽ አታገኛትም። አገኛለሁ ብለ ተስፋ እንዳታረግ። ልክ ሀይሚን እንደምትፈልግ ምናም ውርውርት ላል እፈር እንጂ ወንድም ወንድም እፈር እንጂ ሀይሚል አንተ የምትሆን ሴት አደለችም። ገብተሃል? ሀይሚል አንተ አትሆንህም፣ አትፈልግህም። ከቡሩጌ ውጪ ወደ ውጪ ነች። ስለዚህ አርፈ ተቀመጥ። ፊኒ ፊና አትበል። አንተ ማንጎ ራስ፣ ማንጎ እኮ ነው የሚያክለው እራስህ ከእራስህ ድስት ፊት አላበዛሁም። እንዲያውንስ እንከተክትልን እንከትክት ብንልህ ከአንተ ሮስ ትሰራብናል። እኛም ያ ከአንተ የበለጠ ደግሞ ሮስ እንሰራብሃለን። እሺ እንዴ፣ ተፋታም በቃ። ዛሬ ሶሲ፣ በቀደም ተሳድበሽ ነበር። የጨረቃ ፋሚሊዎችም ዛሬ ይቅርታ ስላልሽ ይቅርታውን ዝም ብለን እኛ የምንቀበላለን። የጨረቃ ፋሚሎች እኛ ከባር ነን። እሺ ከባር ነን። የጨረቃ ፋሚሊ ዝም ብሎ ኛኛኛኛ ስላልሽ ይቅርታሽን ማንም የሚቀበልን ይቅርታሽን ያን እኔ አልቀበለውም። ያኔ ሙልጭ አርገ ሲሰድብን አንቺን ያቃጠልሽን፣ ስለዚህ ይቅርታ በእንደገና በትክክል ለእኛ ብቻ አንድ ቪዲዮ መስራት አለብሽ። አንድ ቪዲዮ አንድ ቪዲዮ መስራት አለብሽ ለእኛ ይቅርታ ማለት ነው። ዝም ብሎ ይቅርታኛ የምንቀበላለን። በጣም ከባድ ነን የጨረቃ ፋሚሊዎች ደፋሮች እንደፈለጋችሁ እየመጣች ተሰሩና ይቅርታ። እኛን ሰማችሁ? መስሚያችን ጥጥ ነው፣ መስሚያችን ጥጥ ነው። ብቻኛ ይቅርታው የሚቅርብንና ከቡሩኬና ከሀይሜ ራስ ራቁልን። በቃ አንተ ድንች ራስ፣ አንተ ፈርስ፣ አንተ ጅማት ተውጣ ከነ ሀይሜ ህይወት በቃ ወይን። እንዴት ነው የሚያቃጥል ይመሰላችሁ? ርብድብ ን እኮ ነው ቪዲዮ። እኔ እኮ ፈልጌ ያደለም እኮ እናንተ ሶሲ ቤት የምመጣው፣ እናንተ ፈልጌ ያኳ ለም እኮ ዳኒ ቤት የምመጣው እኔ ሁለት ሁለት ልጆች በጣም ወዳቸው በጣም ማከብራቸው ከእናንተ ጋር ስለተገናኙ ብዬ ነው እንጂ እናንተ ቤት መቼም እናንተ ማየት አልፈልግም እናንተ ጋር መምጣት ሁሉ አልፈልግም በብሩኬና በሀይሚ ምክንያት ነው እናንተ ቤት እየመጣሁ ያለሁት ለዛ ነው እንጂ ሌላ ነገር ፈልጌ አይደለም እናንተ ጋር የምመጣው ምናችሁ ጥሞኝ ነው የምመጣው እኔ አላቃችሁም አስለን የት አቃችኋለሁ በሀይሜና ብሩኬ ምክንያት ነው ከእናንተ መከታተል የጀመርኩት። ሀይሜና ብሩኬ ስትፋቱ እኛም እንፋታቸዋለን። የዛኔ ባይ ባይ ብለን እንወጣለን ከእናንተ ቤት። ለማንኛውም ቤተሰብ የእኔ ቪዲዮ በደንብ አድርጋችሁ ላይክ፣ ላይክ፣ ሼር፣ ሰብስክራይብ አድርጉ። እወዳቸዋለሁ፣ አከብራቸዋለሁ። የቪዲዮ ዳኒ ጋር መድረስ አለበት። ሆነ ልሷ ለማ ጠንቋይ ቤት ሄዶ እንዳያሰራባ ነው ምፈራው ቤተሰብ ረዝ ይህ ጅማታ